ጤና ስጥና አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎቹን ይዘን ቀርበናል። በቅድሚያ አማርቶቹ የህዝብ ተወካዮች ምክር ቤት ባካሄደው ሀያ ሁለተኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደር የስልጣን ቆይታ ለተጨማሪ አንድ አመት ማራዘም የሚያስችል ማሻሻያ አዋጅ አጸደቀ። የአዲስ አበባ ከተማ አስተዳደር አንድ መቶ ዘመናዊ የኤሌክትሪክ አውቶቡሶችን ስራ ማስጀመሩን አስታወቀ። ኢትዮጵያ በሆርቲካልቸር ዘርፉ ሶስት መቶ ስልሳ ስድስት ሚሊዮን ዶላር ገቢ አስገኘች። በኢትዮጵያ የመነጽር ጥራት ቁጥጥር እጦት ለከፋ የዓይን ችግር እየጋለጠ ነው ተባለ። የኢትዮጵያ ብሔራዊ ባንክ የዶላር ምንዛሬ ዋጋ በ3 በመቶ ቀንሷል። የህዝብ ተወካዮች ምክር ቤት አባላት በዛሬው ስብሰባቸው፣ የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓትን ለመደንገግ የወጣውን አዋጅ ማሻሻያ ከማጽደቃቸው አስቀድሞ ጥያቄና አስተያየቶችን ሰንዝረዋል። የህዝብ ተወካዮች ምክር ቤት ባካሄደው 22ኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደር የስልጣን ቆይታ ለተጨማሪ አንድ ዓመት ማራዘም የሚያስችል ማሻሻያ አዋጅ አጸደቀ። አዋጁ እስካሁን በስራ ላይ የነበረው አዋጅ ቁጥር 359 ዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ዝባር 2017 ሆኖ በሁለት ድምፀ ተአቅቦ በአብላጫ ድምፅ አድጓል። አዋጁ ጊዜያዊ አስተዳደሮችን ለሁለት ጊዜ እስከ አንድ ዓመት ድረስ እንዲራዘሙ የሚያስችል ሲሆን በቅርቡ የስልጣን ጊዜ የተጠናቀቀው የትግራይ ጊዜ አስተዳደር ለተጨማሪ አንድ ዓመት እንዲራዝም አስችሏል። የክልል መንግስት ሰላምና ደህንነትን ማስጠበቅ ካልቻለ፣ የሰብአዊ መብት ጥሰቶች ሲከሰቱና የክልሉ መንግስት እነሱን ለማቅረፍ ካልቻለ ወይም ህገ መንግስታዊ ስርዓት አደጋ ላይ በሚወድቅበት ጊዜ የፌዴራል መንግስት ጣልቃ ሊገባ እንደሚችል የቀድሞ አዋጅ ይገልጻል። በተጨማሪም የክልሉ ምክር ቤትና ከፍተኛ አስፈጻሚ አካልም በማገድ ተጠያቂነቱ ለፌዴራል መንግስት የሆነ ጊዜ አስተዳደር እንዲቋቋም ያስችላል። ይሁን እንጂ አዋጁ ለጊዜ አስተዳደሮች የሁለት ዓመት የአስተዳደር ጊዜ ብቻ የሚሰጥ ሲሆን፣ አስፈላጊ ሆኖ ከተገኘ ለስድስት ወራት ሊራዘም ይችላል። ከአዋጁ ማሻሻል ጋር በተያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለ እውነታ ጋር የማይስማማ አይደለም በሚል መሆኑ የተገለጸ ሲሆን፣ በጣም የተወሳሰቡ የጸጥታና የፖለቲካ ችግሮችን ለመፍታት ተለዋዋጭነት እንደሚያስፈልግም ተገልጿል። ትግራይ ክልልን እንደ ምሳሌ በመጥቀስ የሁለት ዓመት የስልጣን ዘመን ቢያልፍም እንኳን በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ብሏል። የአዲስ አበባ ከተማ አስተዳደር 100 ዘመናዊ የኤሌክትሪክ አውቶቡሶችን ስራ ማስጀመሩን አስታወቀ። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ 100 አውቶቡሶችን በዛሬው ዕለት መጋቢት 23 2017 ዓ.ም ስራ ማስጀመሩን አስታውቋል። የከተማዋ ነዋሪ ትራንስፖርት ችግር የሚያቃልል ናቸውም ተብሏል። አውቶቡሶቹ አይቲኤስ ኢንቴሊጀንሲ የትራንስፖርት ስርዓት ና ኤፍሲኤስ የታሪፍ ስብስብ ስርዓት ቴክኖሎጂን በተቀናጀ መልኩ በስራ ላይ እየዋሉ መሆናቸውን ተገልጿል። አውቶቡሶቹ ከአየር ብክለት ነጻ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥርን ማጓጓዝ የሚችሉ ዘመናዊ ና ተደራሽ፣ አስተማማኝ ናቸው ሲልም ጠቁሟል። ለአውቶቢስ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ወጣ የነበረውን ወጪ የሚቀንሱ ናቸው ተብሏል። ወደ አገልግሎት የገቡት እነዚህ 100 ኤሌክትሪክ አውቶቡሶች በዛሬው እለት በሁሉም የከተማዋ አቅጣጫዎች ለነዋሪዎች ነፃ የትራንስፖርት አገልግሎት እንደሚሰጡ ተጠቁሟል። ኢትዮጵያ በሆርቲካልቸር ዘርፉ 366 ሚሊዮን ዶላር ገቢ ያገኘች። ኢትዮጵያ ባለፉት ስምንት ወራት ብቻ ከአበባ ምርት ዘርፍ 366 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን የግብርና ሚኒስቴር አስታውቋል። ይህ የተነገረው ዘጠነኛው የሆርቲካልቸራል ኤክስፖ በግብርና ሚኒስቴር ዶክተር ግርማ አመንቴ ንግግር በተጀመረበት ወቅት ነው። ሚኒስቴሩ እንደገለጹት የሆርቲካልቸር ዘርፉ በአሁኑ ጊዜ በሀገሪቱ ውስጥ ከሚገኙት ከፍተኛ ሶስት የውጭ ምንዛሪ የሚያስገኙ ዘርፎች መካከል አንዱ ሆኗል። በተለይም ዘርፉ ለወጣቶች በርካታ የስራ ዕድሎችን ለመፍጠር ከ80 በመቶ በላይ የሚሆኑትን ሰራተኛው ሴቶች መሆናቸውም ተገልጿል። በተጨማሪም ኢንዱስትሪው በሀገሪቱ በተለያዩ አካባቢዎች የአነስተኛ መካከለኛና ትላልቅ ኢንተርፕራይዞች እንዲስፋፉ አስተዋጽኦ እያበረከተ ይገኛል። ይሁን እንጂ ሚኒስቴሩ ከፍራፍሬ አትክልትና ቅጠላቅጠል የኤክስፖርት ዕድሎች በአግባቡ ጥቅም ላለመዋላቸውን ጠቁመዋል። የዓለም አኗኗር ዘይቤ ወደ ፍራፍሬና አትክልት ፍጆታ እየተቀየረ መሆኑን በመገንዘብ መንግስት ለግል ዘርፍ ተሳታፊዎች የተሻለ ምቹ ሁኔታ ለመፍጠር የፖሊሲ እና የዘርፍ ማሻ እያደረገ ነው ብለዋል። ለሶስት ቀናት በሚቆየው በሆርቲካልቸራል ኤክስፖ ላይ የአካባቢው ጥሩ አስተዳደር ልማት፣ የአካባቢው ጥሩ የግብርና ልምዶችና አግሮ ሎጂስቲክስ አስፈላጊነት የአውሮፓ ህብረት አዳዲስ ደንቦችን ጨምሮ በሌሎች ወሳኝ ጉዳዮች ለውይይት እንደሚደረግ ይጠበቃል። በኢትዮጵያ የመነጽር ጥራት ቁጥጥር እጦት ለከፋ የዓይን ችግር እየተጋለጡ ነው ተባለ። በኢትዮጵያ ሀገር አቀፍ ደረጃ የመነጽር ጥራትና ደረጃ የሚቆጣጠር አካል ባለመኖሩ የአዲስ ዩኒቨርሲቲ የጤና ሳይንስ ኮሌጅ አስታውቋል። በዚህም የተነሳ ዜጎች ጥራቱ የተጠበቀ መነጽር ስለማያገኙ ለከፋ የዓይን ጤና ህመም እየተጋለጡ መሆናቸውን ጠቁሟል። የኮሌጁ የአይን ህክምና ትምህርት አስተባባሪ ፕሮፌሰር ዶክተር ዛዲቅ ታጁ እንደተናገሩት መነጽር በአይን ጤና ውስጥ እንደ መድኃኒት የሚያገለግል የህክምና ቁስ ቢሆንም ጥራቱና ደረጃውን የሚለይለትና የሚቆጣጠርለት አካል በሀገር አቀፍ ደረጃ የለም። በዚህም ምክንያት ዜጎች ጥራቱ ያልተረጋገጠ ምርት በመግዛት ለተደጋጋሚ ወጪና ለተጨማሪ የአይን ችግር እየተጋለጡ ነው ሲሉ ተደምጠዋል። በተጨማሪም የመነጽር ጥራት ቁጥጥር ባለመኖሩ በሺዎቹ የሚቆጠሩ የመነጽር ቤቶችና በየመንገዱ መነጽር የሚያኖዙሩ ግብረሰቦች በብዛታቸው እንዳሻው ሰርተውና ዋጋ ተምነው ለተጠቃሚ እያቀረቡ ነው ብለዋል። ይህ ደግሞ ብዙዎች የከፋ የዓይን ጤና ችግር እየተጋለጡ ነው ሲል ተናግረዋል። የኢትዮጵያ ብሔራዊ ባንክ ዛሬ ባደረገው ሶስተኛ ዙር የውጭ ምንዛሬ ጨረታ በአማካኝ የአንድ አሜሪካን ዶላር በአንድ መቶ ሰላሳ አንድ ከሰባ ተሽጧል። ይህ ዋጋ ከአንድ ወር በፊት ከነበረው 135.6 ብር ጋር ሲነጻጸር የ3 በመቶ አካባቢ ቅናሽ አሳይቷል። በዚህ ጨረታ 12 ባንኮች የተሳተፉ ሲሆን ብሔራዊ ባንክ 50 ሚሊየን የአሜሪካን ዶላር ለጨረታ አቅርቧል። ይህም ባንኩ በየ 15 ቀን የሚያወጣው የውጭ ምንዛሬ ሽያጭ አሰራር መሰረትን የተከናወነ ነው። ካለፈው ወር ጨረታ አንጻር ዛሬ የቀረበው አማካኝ ዋጋ ቅናሽ የታየበት ነው። ባለፈው ወር 60 ሚሊየን ዶላር ለጨረታ አቅርቦ በአማካኝ 135 ብር ከ60 ለ1 ዶላር ተሽቷል። ብሔራዊ ባንክ ሰኞ ዕለት ከባንክ መሪዎች ጋር ባደረገው ስብሰባ የውጭ ምንዛሬ ህጎች እንዲከበሩ አስጠንቅቆ እንደነበር ይታወሳል። እንዲሁም ባንኮች በውጭ ምንዛሬ ግብይት ላይ የሚታሰብ ኮሚሽንና ና የአገልግሎት ክፍያ እንዳይጋነንም አሳስቧል። የህዝብ ተወካዮች ምክር ቤት አባላት በዛሬው ስብሰባቸው፤ የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓትን ለመደንገግ የወጣን አዋጅ ማሻሻያ ከማጽደቃቸው አስቀድሞ ጥያቄና አስተያየቶችን ሰንዝረዋል። ለዛሬው መደበኛ ስብሰባ ጥያቄ ካቀረቡት ሶስት የተቃዋሚ ፓርቲ የፖለቲካ አባላት መካከል አንዱ የሆኑት ዶክተር አወቀ ሀምዛዬ የትግራይ ጊዜያዊ አስተዳደር እስካሁን ምን ተግባራትን እንደፈጸመ ለተወካዮች ምክር ቤት ሪፖርት ማቅረብ ነበረበት ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርላማ ተወካይ የሆኑት ዶክተር አወቀ የክልሉ ጊዜያዊ አስተዳደር ለምን ሪፖርት እንዳላቀረበ ጠይቀዋል። የም ጊዜ አስተዳደሩ ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደርና ወታደራዊ አካላት ለምን ለፍርድ አላቀረበም? ሲሉም ተጨማሪ ጥያቄ ጨምረዋል። እኚሁ የፓርላማ አባል ህወሀት በከፍተኛ የጦር ጀኔራሎች አማካኝነት በሌሎች ክልሎች ገብቶ እንቅስቃሴ ሲያደርግ እንደነበር በቅርቡ የመከላከያ ሰራዊቱ ባወጣው መግለጫ መስማታቸውን አስታውሰዋል። ይህ ሁኔታ ባለበት ህወሀት እንደ ድርጅት እያሽሞነመሆን እስከ መቼ ድረስ ነው የምንቀጥለው? ሲሉ አቋም አዘል ጥያቄያቸውን አቅርበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።